እያለ ሲላት ነበረ። እሷም እንዴ የተዝረከረከውን እኮ ነው ያነጠፍኩልክ እቃውንም የቆሸሸውን ነው ያጠብኩት ብሏል ብለዋለች። ኪራ ደግሞ ለምንድን ነው ያጠብሽው? ማናዞሽ ነው? ያኔ አለፍቃድ እዚህ ቤት ጥፋት አጥፍተሻል ብሏታል። ስለዚህ እቃውንም እንደነበረ አቆሽሺው ብሎ ሲላት ጽናት መልሷ ምን ነበረ? ለእኔ ለጽናት ብለክ ለምን ቤቱን በሙሉ አትመነቃቅረውም? እኔ ምን ጨነቀኝ፣ ማንኪያውንም ሳህኑንም ተሆነ በወጥ አቦካልክ የለ እንዴ ብለዋለች ማለት ነው። እና ናሆም እንግዲህ በዚህ መሀል ኪራምን ነክቶክ ነው የቆሸሻውን ባጠበች ባጸዳች ቤቱን ባስተካከለች እንዴት እንደዛ ትላታለክ? ብሎታል ማለት ነው። ኪራም አይ አልፈልግም እንደተዝረከረከ ይቀመጥ ብሏል። እንግዲህ እሷም በቃ እኔ አሁን መሄድ አለብኝ ብላ ልብሷን ይዛ ብድግ ስትል አትሄጅም ብሏታል። ኪራ ለምን ተብሎ ብለዋለች ማለት ነው። ያው እንግዲህ እቃውን ለምን አጠፍሽ ነው። እሷም ናሆምን ተሰናብታ እንግዲህ ከዛ ቤት ወጥታ ወደ ጓደኛዋ ቤት ስምረት ጋር ነበር ሄደችው ማለት ነው። ያው ያለውን ነገር ለስምረት ነግራታለች ኪራ ቤት እንደሄደች ስምረትም እሽኪራ ምን አለሽ ተገናኛች ሆይ እያለች ነበረ ማለት ነውና ባዛው፣ ወይ ስምረት ለጽናት ቆንጆ ምክር መክራት አለች። እንኳንም ተገፋሽ፣ መገፋት ጥሩ ነው። እንኳንም እሱ ገፋሽ፣ አንቺ ግን ሰውን አትግፊ። በቃ እንኳንም ቤቱን አስተካክለሽ መጣሽ፣ ከፈጣሪ ታገኘዋለሽ ብላታለች ማለት ነው። ጽናትም ትምረትን አመሰግናለሁ እሺ፣ ስለ ምግሬሽ፣ ብላታለች ማለት ነው። እና በጣም ነበረ እንግዲህ ንትርካቸው እንደቀጠለ ነው። እንግዲህ ኪራ ናሆምን ምን ብሎታል? ኪራን ለምን ተመላላሽ አትቀጥርም ብሎ ሲለው አረ እኔማ አንድ ቆንጅዬ ሰራተኛ ያው ላስገባ ነው። ምን ችግር አለ? የምኖረው ደግሞ ብቻዬን ነው። አብረን ብንኖርስ ብሏል። የት ብላለች ማለት ነው ጽና። እዚህ ነው ብሎ ሲላት አታረገው ብለዋለች። ማለት ነው ዲህ ምን ነው ማለት አታረገው ማለት ብሎ እንግዲህ ኪራ ብሏታል፣ ጽናትም ማለት ነው። ጽናት ላይ እንግዲህ ኪራ በጣም ትወደዋለች፣ ለእሱ ጥላቻ የላትም። ግን አሁንም ድጋሚ እንዳትጎዳ ብዬ ነው ብለዋለች። ማለት ነው ልቤን ሰብረሽ ከሄድሽ በኋላ ነው ወይ እራስን ጠብቅ ብለሽ የምትይኝ ብሎ በጣም ነበር የተናደደው ኪራ ማለት ነው። እና ውጪልኝ፣ ሌላ ነገር እንዳይከሰት ብሎ በጣም ነበር የጮባት። ተው እንጂ ፍቅር ነገሩ ስትጣሉ ፍቅር እየጨመረ ነው የሚመጣው ማለት ነው። ይሄ በጥላ በጥል መሀል በቃ ጥሩ መተሳሰብን የሆነ ነገር ብቻ አለው። የነሱ ኪራና ጽናት የመፈላለግ እንትን አላቸው ማለት ነው። እንግዲህ ሁለት ልብ ሆናለች፣ ኪራንም መተው አልቻለችም። ስብረትን ብላታለች። ለምን እሱ ቤት አትገቢ ብላታለች። እንግዲህ እኔ የሚመስለኝ ማለት ነው፣ ለደላላው ስለነገረ ቆንጆ ጸባይ ያላት ምን ነው ከዛች ጋር ተጣላችሁ ወይ ብሎ ደላላውም ጠይቆት ነበረ። አረ በሰላም የተለያየ ነው ብሏል። ኪራ ማለት ነው። እና እኔ ምናልባት ደላላ ቤት ተሄደች ድጋሜ፣ ጽናት ኪራ ቤት በሰራተኝነት እንዳትሄድ ይሄንን ነገር በቃ እንዴት ብዬ ልንገራችሁ። እንደዛ ነው አሁን የጠረጠርኩት ማለት ነው። ብቻ ሆነ አይሆን እንዳይሆን እንዳይሆን ማለት ነው። ለምን ጽናትም ደላላ ቤት ለመሄድ ጓጉታለች፣ ጉጉቱ አላት። ኪራም ደግሞ ያው ሰራተኛ እንደሚፈልግ ተናግሯል። ድንገት እንግዲህ በተሳሳተ መንገድ ጽናት መልሶ እዛ ያስገባታል ደላላው ብዬ ሀሳብ አለኝ ማለት ነው ይሄ ነገር እንትን ብሎብኛል ብቻ ያው ለኪራ ታስብለታለች ማለት ነው። እና አብሶ ደግሞ ጠጥቶ ስልክ ደውሎላት ነበረ እ አንቺ የሌለሽበት እንዴት እንቅልፍ ይወስደኛል እያለ ያው ለጽናት ደውሎላታል።